ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅ። ሳይድ ባሌ፣ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው ብዛት የምታወሪው? ደግሞ ብቻዬን እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ በሩብ ነው ለውሻ አንቺ ደርሰሽ በቃ መያ እሺ፣ ለነገሩ አንቺ መመታት የምትፈልጊ አይደለሽም። ሳቃ ዝም እንደው ነው። በዛ ላይ ደግሞ እስኪ ዙሪ። አንቺ እዚህ ሁለተኛ ፈጠረ ስጥጋን ስራሱ እንደዚህ ስራሱ እንደዚህ ስራሱ እንደዚህ ስሩ ፍራፍ ላሳያት ነው። እዚህ ጋር ነው እንግዲህ የፍቅር ጥያቄ ያቀረበላት ማለት ነው። ለማንኛውም እንግዲህ ቦታው እዚህ ልምጣ ብዬ ለሷም ላሳያት በዛውም ደግሞ በደንብ ጉድ ጉድ ጉድ ጉድ! ዛሬ እውነት የልቤ ስቄ ስቄ ስቄ ስቄ። ሀዩ ለካ የዚህ ፈሳም ነች! ወላ ሀዩ ፈሳም ፈሳም ነች። ያቺ ሽንቶ አለቀቀችው፣ እናንተ ሽንቶ አለቀቀችው። ሱመያን ጀግናዋ ገባች እኮ ገባች፣ ሰራችለት ሰራችለት። አሰላም አለይኩም ረህመቱላሂ ወበረካቱ። የጫና ቤተሰቦቼ እኔ ናችሁ ሰላም ናችሁ? በዚዝ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያን ቶች እንዴት ናችሁ? ባላችሁበት አላ ይጠብቅ። ዛሬ የደስታ ብዛት ማለት ነው፣ ውጪ ወጥቼ ዘና ያልኩ ነው። እዚህ ጋር በቃ መናፈሻው ምናምን ምናምን በቃ ያ ምን ልበላችሁ፣ በቃ በጣም ነው ደስ ያለኝ፣ ስቄን ስቄ ማላ በቃ አሁን ምላቸዋለሁ። ለካ ሀዩ የዚህ ልቧ ነው የዚህ ልቧ ነው። እኔ ኮ እውነት እውነት ሰው መስለሽኝ ነበረ ለካ ፈስነሽ። ወይኔ እያቺማ ሽንቷ ለቀቀችው። በሰበሰች ሽንቷ ለቀቀችው። ይኸው ጀግናው ሱመያ ማለት ነው። ለካሷ ያለችው አዳማ ነው ያለችው። ሰይድ ሰራችልህ አሁን፣ ምን ምን ታደርጋለህ? ስለ ሱመያ ማለት ነው፣ ጀግንነቷ ማለት ነው። ያት እያት በአንዴ ማለት ነው ፈሩ ሁሉ ማንቀጠቀጣቸው። የዚህ ልብሽ ነው። እንደ ሱመያ እንደ በእንትን አሽከርክሬ እንደ ሞሎያ አሽከርክርሻለሁ አጨምቅሻለሁ ያልሻት ማለት ነው የዚህ ልብስ ነው። ወይኒ ወይኒ ወይኒ ወይኒ ወይኒ ወይኒ የት ሂጄ ልፈንዳ አለ ሰውየው። በእውነት የት ሂጄ ልፈንዳ አለ ሰውየው። ዛሬ ተነዳሽ። ወይኒ ወይኒ ወይኒ፣ እውነት ሱመያ እውነት በቃ ዛሬ እውነት ጀግንነትሽ ማለት ነው ምንነት ዛሬ አወቅሁኝ እኔ ማለት ነው እውነት እንደዚህ ሳይነስው አልመሰሽኝም ነበረ። ለካ አንቺ እዛ ሄደሽ ቁጭ ብለሽ ነው አዳማ ያለሽ ነው። እዛ ኤሚል ሄድኩኝ ብለሽ ሰኢድ ሄዶ እሰይ ሰራሽላቸው እውነት ሰራሽላቸው። ጀግና ማለት አዩ እኔ ማለት ነው የት አለ እዛ ቀን ላግኝሽ እንጂ አሽከርክሬ ነው እንደ ሞል ወይ እንደዚያ ጠምሽዤ ነው። ሲያልፉ ወደ እግር ትምህርት ሲያልፉ፣ አርቲስቱ አሁን ጊዜ ያስተመላክ ሄዶ እየሄደ የት ዳንስ ኤነርጂ ታሰረ አሁን ባ አንገቷ እንዴት እንዴት እንደደነገጡ ሽንቷ ሽንቷ አለቀቀችው። ሸናች ሸናች ሸናች ሸናች። ሽንቷ አለቀቀችው ማለት ነው። እነዚህ ሁለቱም እንሸራሪቶች ማለት ነው፣ ሁለቱም እንሸራሪቶች እነዚህ ይታባታችሁ። መላሳችሁም እንደዚህ ነው፣ እንደዚህ የተቃጠለ መላሳችሁ፣ አያችሁታ? አያችሁታ? መላሳችሁ ይኸውላችሁ እንደዚህ ነው፣ እንዲህ ናቸው። ሱመያ ጀግና ነው። ይኸውላችሁ ስደርስ እንዲህ ነው፣ ደረሰችላችሁ። ሸንቀቅ ብላ ዛሬማ አምሮባታል ማለት ነው። ይሄ ኳስ ልጫወት ነው ዛሬ አልወጣት አልገባትም። ቤት እንደው ግቢ ውስጥ ነኝ ያለሁት በቃ የደስታ ብዛት ማለት ነው። ጎል ላስገባው አላስገባው ያልኩ ነው። እኔ እኮ እቺ መላሷ ጠዊል መላሷ ማለት ነው። እናንተ መላሷ ጠዊል አልኩኝም? አሁ ረጅም በአረብኛ ነው፣ ጠዊል አይዋ እንሳሏ ጠዊል ይባላል፣ እና መላሷ ረጅም። እስቲ አይታችሁታል ያለችው ቃላት ማለት ነው። የሰምሰምታችሁታል ያለችውን ማለት ነው። ከአፏ ከአንዳንድ ደበቷ የወጣው ማለት ነው። ያቺንም ያቺችን ሸራሪት አሁን ደግሞ ምን አለቻት? የባሌ ጓደኛ ነው እኔ ሰኢድ፣ የባሌ ጓደኛ ነው፣ ምንም አይንኳ በሰላም ብቻ ይምጣ ትላትም። አጅሬ ሱመያ ደግሞ ምን አለች? ጀግናዋ ንግስቴ፣ ንግስቴ፣ ጀግናዋ የሴት ክብር፣ አንቺ እኮ የተከበርሽ፣ እኛ እኮን አደንቅሻለን፣ አደነቅሽን። እውነት አሳየሽን በተግባር ማለት ነው አሳየሽን። አሁን ሀዩት ሀዩ ትሸናለች ትንሽ ቆይታ ማለት ነው ሸንታለች ለቀቀችው እኮ የእሷ ተቅማጥ ነው ተቅማጥ ተቅማጥ ነው ያስቀመጣት ወደ ታች ነው ወንበሩ ላይ ያወረደችው ማለት ነው ስፕራይዝ አላ ስፕራይዝ የሚሰጣት ከዚህ የበለጠ ምን ስፕራይዝ ትፈልጊያለች ከዚህ የበለጠ ከዚህ ትግስ ትግስ ከዚህ የበለጠ ስፕራይዝ በጥፊ የታባታችሁ አገኛችሁ ታ እንዲ ነው ዝምብላችሁ መላሳችሁ ያላገኛችሁ ነገር የማይሆን ነገር ዝምብላችሁ መላሳችሁ አታራግፉ አታራግፉ ይኸው ደረስ የምታመጣላችሁ። አሁን እስኪ ምታረጋጋላችሁ ብቻ እኮ አይደለም ደሞ የመጣችሁ ብቻ መሰላችሁ። አሁን ላይ እያንዳንድሽ ባለሽበት ተደበቂ ማለት ነው፣ ባለሽበት ተደበቂ። ስሞያ፣ ወድሻለሁ። ስሞያ፣ እኔ በጣም አከብርሻለሁ። ወጣ ወጣ ወጣ ሁዩ፣ ወይ እውነት፣ አነ ወይኔ፣ ያ ሁሉን ጉራ የት ሄደ እናት ያ ሁሉም ጉራ የት ሄደ? እኔ እንደው እኔ ተው ሁሉም የገረመኝ በወሎያ በወሎያ አጠም ጅጄ ነው እንደዚህ ስሬ ውስጥ ምከትሽ ያለቻት ነገር ነገርና ዛሬ ደንግጣ ሽንቷን አለ ለቀቀቹ ነገር ነው ያሳቀኝ። እሷም ለቀቀቹ እኮ አንተ ነሳችሁ ም እንዲህ ስትነሳ ታዩታላችሁ። እኔ እንደው ስትነሳ ድረስ ም አንጠበቁም። የደስታ ብዛት ማለት ነው ውጥት ነው ያልኩት እንደው ቤቷ ማለት ነው እኔ ጉዱ ኮዱ ዛሬ ባሳራችላቸው። እነ ሱመያ አንቺ ንግስቴ እውነት ጎበዝ፣ ወላይ ተባረኪ። በጣም አደነቅኩሽ እውነት። አቤ ሰኢድ አቤ ሰኢድ አቤ ሰኢድ አንተስ ወይኒ ያንተ ልፋትስ ያንተ ልፋትስ ይሄ ሁሉም ወይሄ ሁሉም ተሷ ጋር ብትኖርስ ሁለት ሶስት ውሽማ ባትይዝስ ባትዳክምስ? ራስ ዳከም ከሳ ባልነትህን አንታወቀ፣ ምንነትህን አንታወቀ የወንድ ክብር አንታወቀ ክብርህን። ባል ተከብሮ ታጥቦ እግሩን ውሃ ተሰጥቶ እጁን ታሳጥቦ ቦታ ተነጥፎ በስነ ስርዓት ባል ተኛ ይባላል። አንተ ግን ያቺን ፍለጋ ያቺን ፍለጋ እዛም ፍለጋ እዚህም ፍለጋ። ወይኔ ወይኔ ሰኢድ፣ እንደው ምን ምን ነው ምን ነው ም ነው ቢቀርብህስ። እቺ እሳት አግብተ መላሷን እንደዚህ ሰው ሲመጣባት ሽንቷ ምትለቅ አስገብተ ጉድ መጣኩ ጉድ መጣ። ይኸው አየሃቸዋ፣ እንዲህ አስፈሳሻቸው። ፈሱ ፈሱ ፈሱ፣ ዘረጡ ዘረጡ፣ ፈሱ ለቀቁት፣ እንደ ጉድ ለቀቁት ለቀቁት። አስለቀቀቻቸው፣ አስነጥሰቻቸው። እሴ የታባታቸው! እኔ ኮ መላሷል። የአዩ መላስ ሚጥሚጣ፣ ሚጥሚጣ። እናንተ ዛሬ ጸጥ ጸጥ አለች፣ ጸጥ። ወይኔ ወይኔ! እንኳን ምሄን ማሳየኸኝ። ዛሬ ህል ያሳየኝ ነው መሰለኝ። በህልሜ ቅድም እንትን ስልክንኬን ናይትን ብያለኝ ይህን ሊያሳየኝ ነው መሰለኝ። ተስተካከለ እኮ አሁንማ፣ ተስተካከለ። ጉደኛ ጉደኛ ጉደኛ ጉደኛ። ለካ ለዚህ መላሰች ነው። በቃ ዛሬ ማ አዩማ፣ ይሄው እንዳያቻቸው፣ ሁለቱም ዝንጥፋ አብሎ በቃ ወጥቶ፣ ምን ይመስላሉ? ሌላ ናቸው እነዛ እዩዋቸው ማለት ነው እነዛ፣ እዩዋቸው እነዛ፣ እዩዋቸው አ እንዲህ ነው መደም እንደዚህ ነው ሰው የሚያምረው ማለት ነው። ግብረ መጎስ ሆነው እንግዲህ አይታችዋት ታዲያ እንግዲህ ሱመያ ማለት ነው። ማሻአላ ማሻአላ። ሰራችላት ሰራችላት። ዛሬስ ባሏም እሱም ዛሬ ሰኤዴት ነው የሚያድረው ሰኤዴት ነው። ለካ ለሱ ነው ዛሬ ቶሎ ብሎ እቃ ምናምን የገዛዛ ነበር። ልብሶቹ ምናምን አዳዲስ ምናምን ገዛዝተዋል። በነገራችን ላይ ሙሉ ቪዲዮን አይቸዋለሁ አለቀኩትም እንጂ ሙሉ ቪዲዮ እንትን አይቼዋለሁ፣ ግን አልሰራሁም። ቪዲዮ ማለት ነው ልብስ የገዛ ነው ወደ እንትን ወደዛ እየመጣ ያለው ማለት ነው። በነገራችን ላይ ማለት ነው ለካ እንደምደበድቡም አይተዋል ማለት ነው። እንደፈለ ወይ ተው ተው፣ ሰበባ ውስጥ ገባ ለሰውየው ይቅርብ። አሁንም ሰበባ ውስጥ ነው የምትገባው። እንደዚህ ሰባብራ ነው እግራቸው ውስጥ የምትከታቸው። ተው፣ ይኸው ዛሬ ራሱ ይኸው አይተ ኋላ አይተ ጀግና ጀግና ጀግና ጀግና ጀግና ጀግና ዛሬ ነበረ የመንግስት ያለህ የመንግስት ያለ ማለት ማለት ነው አይ ምን ይደረግ ህግም የለም እንጂ አይ እውነት እኔ ዛሬ ዛሬ ማድረው እንቅርፍ ዛሬ የምንተኛው እንቅርፍ እንቅርፍ እንዳይመስላችሁ ማለት ነው ለምን ምክንያቱም ተለስቼ ያለሁ የሀዩ መላስ ሁለቴ አቃጠለችኝ ሁለቴ ማለት ነው ሁለቴ ነው ቪዲዮ የሰራሁባት በዚህ መወልያ ማለት ነው ምክንያቱም እንዴት ለሶማያ ንግስት እንዴት እንደዚህ ትላታለች የልጆች እናት ብዬ በጣም ተናድጄ ነበረ ግን አልহামዱሊላህ ረብና አለሚን ዛሬ ሽንቷን አስለቀቀቻት ፈሷን አስፈሳቻት ማለት ነው ሃዩ ያቺማ ያቺማ በቃ ሁለተኛ አመል ሳይወጣኝ ብላ ሽንት ልብሷን በሰበሰ አያቹ ትርደት ለካ እንዲ ነው ውሸት ውሸት እንዲ እናንተ ለካ ሰው ሲመጣ ምደት ደነግጡ ሽንት ያመልጣል እንዴ አመለጣቸው እኮ ጉድ እኮ ነው። አመለጣቸው ያ ደሞ ሁለቱም ሊባሉ ሁለቱም ሊባሉ አሁን ትንሽ ቆይታ፣ አሁን ሀዩ ደሞ ያቺ ለካ ሰዒዳ አንቺን ፈልገሹ ነበር ወይ ብላ ጭንቅላቷ ነው የምትይዛት ማለት ነው። የዛች ልጅ ማለት ነው ስሟንም አላውቀው መረሳሁት። እና ቤተሰቦች ዛሬ እንግዲህ ደስተኛ እንደሆናችሁ እርግጠኛ ነኝ። እንግዲህ ሼር ላይክ ያደርጋችሁ ሀዩ በጆሮዋ ትስማው ማለት ነው ሁሉም ነገር ይህ ሁሉም ማለት ነው። በጆሮን ትስማ ማለት ነው። እንግዲህ በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ምሽት ይሆንላችሁ።